ቅርንጫፋዊ እየሆነ መደል አስልይን ይጨርሳል። መደል አስልይን ይጨርሰናል። አሁን ደግሞ ወደማ ሊገባ ነው፣ መደል ፈርዒ ሊገባ ነው። ሳኒየን ሁለተኛው አልመዱል ፈርዒዩ ቅርንጫፋዊ የሆነ መድ ይላል። አልመዱ መዱ አልፈርዕዩ ፈርዒ ቅርንጫፋዊ እየሆነ መድ፣ ያኒ ከዛ ከአስል ላይ ተቀጥሎ ነው የሚመጣው። ከላይ አስል ጊዜዎችን አይተናስ ሶስቱን ሆነናል ከነዚህ ላይ ተቀጥሎ ነው የሚመጣው። ፈርዕይ የተባሉ ለዛ ነው የነዛ አስል ናቸው። ለዚህኛው መመስረት እነዛ ምንድን ናቸው? መሰረታዊ ናቸው። ግን ይህኛው መድል ፈርዕይ የሚባለው በእነሱ ላይ ተቀጥሎ ነው የሚመጣው። በእነሱ ላይ ናም ተጨምሮ ስለሚመጣ ምን ይሉታል? መድል ፈርዕይ ብለው ይጠሩታል። ናም እንመልከት። ዘው ኪታቡ ላይ ያባረዋል። ማሆል መድል ፈርዕዩ ማሆማ ነው አልመዱ መድል

ጀዋብ ሆሱ አልመዱ መድ ነው። አዛኢዱ ተጨማሪ የሆነ አለል መድ አስልይ በመሰረታዊ መድ ላይ ተጨምሮ የመጣ ነው አለ ከነዛ ከመሰረታዊ መድ ላይ ተጨምሮ ተጨምሮ ተጨምሮ የመጣ ነው። የሚጨመረው ከማን ነው? ከመደል አስልዩ ላይ ነው የሚጨመረው። ይሄኛው ማለት ነው። ፈርዕይ ተው ቅርንጫፍ ነዋ። ልክ አሁን ለምሳሌ አስልይ ከምንለው ለምሳሌ ላኢላሃ ኢለላህ አለ አሁን ያማን ምንድ ተውሂድ ያለ፣ ከተውሂድ ላይ ከጨምረው የሚመጡ ቅርንጫፍ ሊሆኑ ይችላሉ። ናም፣ ስለዚህ መሰረት አለ፣ በዛ ላይ ከጨምሮ የሚመጡ ነገሮች ምን ይሄ ምን ይባላል? ናም፣ ፈርዕይ ቅርንጫፍ ይባላል ማለት ነው። ማሆል መድል ፈርዒዩ ማሆ ማነው መድል ፈርዒ የሚባለው? ወይላ ከምቂስ ምን ያንቀሲም ወደ ስንት ክፍል ይከፈላል? ወሱ ኳል መዱ መድ ነው እዛይዱ የሚጨመር አለል መድ ለአስልይ በመሰረታዊ መድ ላይ የሚጨመር ቢሰበቢን በሰበብ ምን ሀምዘቲን ወይም ሀምዛ ይመጣበታል አው ስኩኒ ወይም ስኩኒ ይመጣበትና ይጨመራል ማለት ነው። በዛ ሰበብ ይመጣና ምን ይሆናል መዱ ከአስልዩ ይቀየራል ወደ ፍሩዕ ይሄዳል ማለት ነው። ነአም ወልመዱ ዛይዱ ዐለልመድ አስልይ መሰረታዊ በሆነ መሰረታዊ በሆነ መድ ላይ ነው። ነአም መሰረታዊ የሆነ መድ ነው። በዛ ላይ ከጨምሮ የሚመጣ ነው አለ ና ቢሰበብን በሰበብ ና ሃምዘትን ከሐምዘ አውስኩንን ወይም ስኩን ማለት ነው። በነዚህ ምክንያት ከአስርዩ ላይ ከጨምሮ የሚመጣ ነው። ወይላ ወይላ ንቀሲሙ ና ወሆሱ

አልመዱል ዋጅብ ወልሙተሲል ሁለቱ አመጣ እናያቸውና ኢንሻአላህ እናቆመዋለን። መደል ሙፈሲልና መደል ሙተሲል የሚባሉትን እናያቸውና እናቆመዋለን ኢንሻአላህ። ና ማሆል መዱል ጃ

የመዱስ መጠን ስንት ነው? ናም። ጀዋብ መርሳል አየኮነል አልመዱ መዱ ሊሆን ነው። ወለሐምዘቱ ሀምዛም ፊከሊመቲን ዋሒደቲን በአንድ ቃላት ላይ ሊሆን ነው። ይሄ መደል ዋጅ የሚባለው ሀምዛና ሀምዛዋ በአንድ ቃላት ላይ ከተገኘች ነው። ያ ማለት የመሳቢያዋ ሀምዛ በአንድ ቃላት ላይ ከተገኘች ምን ይባላል? ይሄ መደል ዋጅም ይባላል። ናም

አምስት ሐረካ ይሳባል። ስለዚህ ሰዋኡን ሰዋኡን ብለህ በመድ ጦበይ መሳብ የለብንም ስድስት ሐረካም የለም። አምስት ሐረካ ሰዋኡን ዐለይሂም ወሻአ እንደዚህ ማለት ነው። ወሲአ ወማአሽበሃ ዛሊክ ይሄንን የመሳሰሉትን ከአምስት ሐረካ መቀነስ ይሄ አይቻልም። ዋጅብ የተባለበት ልውጅ ወይ መዲህ ነው። አክሰረ መድ ጦበይ ከመደጦል ጦበይ በላይ ስለሚቀራ ነው። ግዴታ ማለት ነው። ግዴታ ከመደጦል ጦበይ በላይ መቀራት አለበት። ያ ማለት አምስት አረካ ማለት ነው። መሳብ ስላለበት መደል ዋጅብ ተባላል። ያ ምንድነው እንግዲህ፣ የመደል ዋጅብ የሚባለው ምንድነው? መዱና ሀምዛ አሁን ጃ ስንል ጅም ላይ ምን አለ? መድ ያለ መድ ያለ ከዛ ሀምዛ ደግሞ የምትለው ሀምዛው መታለች በአንድ ቃላት ጃ ቃል ነው። ጃ ተብሎ እንትን የለማ ቃል ስለሌለ ጃ አንድ ቃል ነው። ስለዚህ በአንድ ቃል ለሀምዛው እና መዱ አንድ ቃል አይደለም ወይ ወከዳለ ሰዋኡን የሚለውን ብንመለከት ሰዋውን ምለው ላይ መድ ያለ ከዛ ሀምዛኡ የምትለው ደግሞ መድ ሀምዛ መታለ መዱና ና መዱና ሀምዛ በአንድ ላይ ስለመጡ በአንድ ላይ ስለመጡ መደል ሙተስል የተያያዘ ማለት ነው። ሀምዛና መዱ አንድ ቃላት ላይ ስለሆነ ሙተስል ተባለ፣ የተያያዘ ማለት ነው። ወሻአ ያለውን ይመስል ብንመለከት ወሻአ ስንልም እንደዛው ነው። ሻአ ስንል አሁን አንድ ቃላት ነው ሻአ። ከዛ ሻአ የሚለው ላይ መድ መቷል። ከዛ ሀምዛ እንደገና በዛው ተቀጥላ መታለች። ስለዚህ ሀምዛ በአንድ ቃላት ላይ ሀምዛና መዱ በአንድ ቃላት ላይ ከመጣ መድል ሙተሲል ይባላል ወይ መድል ዋጅብ ሙተሲል ይባላል። ዋጅብ የተባለበት ከመድል ጦቢዒ በላይ ስለሚቀራ ወይም ወሲ አለው የሚመስል ዚ አንድ ቃልለን ነው አሁን ከላም ላም መዲ ያለ ከዛ ሃምዛ ደግሞ እዛው ተቀጥላ መታለ። ስለዚህ ይሄ በአንድ ቀላል ላይ መዱና ሀምዛ በአንድ ቀላል ላይ ከመጣ መድ ናም መደል አልሙተሲል ተብሎ ይጠራል። አልመድ ዋጅብ ሙተሲል ነው። አምስት አራካ መሳብ ግዴታ አለብን ይላቸዋል ና ስለዚህ መድል ሙተሲል ይሄን ይመስላል። መድል ሙተሲል ማለት በአጭር ገለጣ አጠር ባለገለጻ ስንገልጠው መድል ሙተሲል የሚባለው መዱና ሀምዛው በአንድ ቃላት ላይ ከመጡ በቃ መድና ሐምዛው በአንድ ቃላት ላይ ከመጡ ምን ይባል? መደል ሙተሲል ይባላል፣ ወይም መድል ዋጅብ ሙተሲል ይባላል። አልመዱ አልጃኢዙ አልሙንፈሲል የሚባል ደግሞ አለ። ሁለተኛው አልመዱ መድ ነው፣ አልጃኢዙ የሚፈቀደው፣ አልሙንፈሲሉ የተለየ የሆነ ማለት ነው። መድ ነው አልጃይዝ የሚፈቀድ አልሙንፈሲሉ የተለየ የሆነ ጃይዝ ነው ግን አልሙንፈሲል የተለየ የተገነጠለ የሆነ ማለት ነው። ሶአል ማሆልመድ አልጃይዙ አልሙንፈስሉ ማሆማ ማነው? አልመዱ መድ አልጃኢዙ ያ የሚፈቀድ የሆነ አልሙንፈስሉ እንደዚሁም የተለየ ሆነ ማለት ነው። ሙንፋስ ሲምሮ ማለት የተገነጠለ ማለት ነው። ያ ማለት መዱና ሀምዛው የተለያየ ሆነ ወደፊት ይመጣል ኢንሻአላህ። ወማ ቀድሩ መዲ ስንት አረካ ነው የሚሳበው? መጠኑ ስንት ነው? የመሳቢያው መድ ወማ ቀድሩ መጠኑ መዲ የሚሳበት ቀድሩ ስንት ነው? ማሁል መዱ ጃኢዙ ያ ጃኢዝ ማለት ነው የሚፈቀድ የሆነው መዲ ማነው? አልሙንፈሲል የተለየ ሆነ። ወማ ቀድሩ መዲ መዱ ስንት ነው አለ

የተለያዩበት ሙንፈሲል ማለት የተለያየ ማለት ነው። ስለዚህ መዱ አንድ ቦታ ላይ ነው ያለው፣ እንደ አንድ ቃላት ላይ እንደገና ሐምዛው አንድ ቃላት ላይ ካለ ይሄ የሚነበራል መድ አልሙንፈሲል ተብሎ ይጠራል። እና ወልመዱል ጃኢዙ ያ መደል ጃኢዝ ነው፣ አልሙንፈሲሉ የተለየ የሆነ ወማቀድሩ መዲ የመዱ መጠን ስንት ነው? ወሱ ማካና ሐርፉል መድ የመዱ ፊል

በፍጥነት የሚቀራበት ነው፣ ቂራቲ ማለት ነው። በጣም ፈጥነ የምንቀራበት ከሆነ ሀድር ይባላል፣ ሀድሪ ማለት ነው። ፈጥነ የምንቀራበት ከሆነ ሲለት ለሀድሪ ፈጥነ በምንቀራበት ጊዜ ሀረከታኒ ሁለት ሁለ ሀረካ ይሳባል። እንግዲህ ቂራት አራት አይነት አልላሉ። እንደኛው ሀድር ነው። ሀድር የሚባለው በጣም ፈጥነ የምንቀራበት ነው። ይሄ ተፈጥኖ የሚቀራበት ነው። አተድዊር የሚባላል ተድዊር የሚባለው ደግሞ በተወሰጡ ነው። በይነ ተርቲል ወልሐድር ሳይፈጥሩም ሳይዘገዩ በማሐከል ማለት ነው። ተርቲል የሚባለው ደግሞ ረጋ ብለን የምንቀራበት ነው። አተሐቅቅ የሚባል አለ ደግሞ እሱ ደግሞ በጣም ረጋ ብለን ስንቀራበት እሱ ምን ይባላል? ተቂቅሉታል። ለማንኛው የአራት አይነት ይቅራት አይነት አለ ይላሉ ና እዚጋ ፊ ሀለት ለሐድር ማለት ፈጠን ብለን የምንቀራበት ጊዜ ሐረከታኒ ሁለት አረካ ይሳባለን

ስለዚህ ይህኛው ጃይዝ የተባለበት ፈጠነ ብለህ ስንቀራ ሁለት መሳብ ተቀራ ተጅሪ፣ ስንቀራ አርባው ሐረካትን ረጋ ስንቀራ ከምሱ ለምን ያ የምትለው ሌላ ሀርፍ እንዲያ እራሷን ችላ ናት። እንግዲህ አዩሃን አ የምትለው ሀምዛ እንደገና ነው የብቻ ናት። ስለዚህ ለዛ ነው ያ አዩሃን ናሱ ብለን ባጭር መቅራን ይችላል። ወይም ደሞም ደግሞ ና በተዱ ደግሞ ወይም በተዩ ስንቀራ አምስት ቁ አንፉሳኩም አንፉሳኩም የሚለው አንድ ቃል ነው። ቁ የሚለው አንድ ቃል ነው። ስለዚህ መዱና ሀምዛው በተለያየ ቃላት ላይ ከተገኘ ምን ይባላል? ይሄ መደል ሙንፋስል ተብሎ ይጠራል። ቁ አንፉሳኩም ቁ የሚለውን መደጦ መቅራት እንችላለን። አምስት አራት፣ አምስት መቅራት እንችላለን። አራትም እንደ ቂራታችን ያኒ ሳንፈጥንም እንደዚሁ ደሞ ረጋም ሳንል መካከል ላይ የምንቀራ ከሆነ አራት ሐረካ እንስበዋለን። በጣም ደግሞ ቀስ ብለን ምንቀራ ከሆነ አምስት አረካ አንስቧለን። ተፈጠን ደግሞ ሁለት አረካ መሳት አሉ ይላል ዛሬ